ጠቅላይ ሚኒስትር ዶክተር አብይ አህመድ በትናንትናው ዕለት ወደ ፈረንሳይ ፓሪስ አቅንተው ነበረ። ከቀዳማዊት ዝናሽ ታያቸው እና የከፍተኛ የመንግስት የስራ ኃላፊዎች ልኡካን ቡድን ጋር ነበር ወደ ፓሪስ ያቀኑት። ፓሪስ ሲደርሱም ከፍተኛ ደማቅ የሆነ አቀባበል ተደርጎላቸው ነበረ። በነገራችን ላይ ይህንን አቀባበል የተመለከቱ መረጃዎች እንዲሁም ደግሞ የጠቅላይ ሚኒስትሩን የፓሪስ ቆይታ የሚያሳይ ተንቀሳቃሽ ምስልም በኤቢሲ ዶት ስትሪም የተለያዩ የማህበራዊ ትስስር ገጻ አማራጮች ላይ ተመልካቾቻችን ማግኘት እንደሚችሉ ለመግለጽ ለመጠቆም እፈልጋለሁ። በፓሪስ በነበራቸው ቆይታ ጠቅላይ ሚኒስትሩ እንደዚሁ መልእክት አስተላልፈዋል። በማህበራዊ ትስስር ገጻቸው ላይ ከፕሬዚዳንት ኢማኑኤል ማክሮን ጋር ግንኙነታችንና ትብብራችንን በሚያጠናክሩ ርዕሰ ጉዳዮች ላይ መክረናል ለተደረገልኝ ቀና መልካም አቀባበልም ምስጋና አቀርባለሁ የሚል መልእክታቸውን በማህበራዊ ትስስር ገጻቸው ላይ አቅርበው ነበረ። ትብብራችን በብዙ ጠቃሚ ዘርፎች የቀጠለ ሲሆን የንግድ ትስራችንን ደግሞ የበለጠ ማሳደግ ቅድሚያ ትኩረት ከምንሰጣቸው ጉዳዮች ውስጥ ተጠቃሽ ናቸው ብለዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ላይ ባስተላለፉት መልእክት ማለት ነው እንግዲህ። ይህንን የተመለከቱ በርካታ ፎቶግራፎች ወጥተዋል ተንቀሳቃሽ ምስልም እንደዚሁ አለ። በጠቅላይ ሚኒስትሩ የማህበራዊ ትስስር ገጾች ላይ የወጡትን በኢቢሲ ዶት ስትሪም ደግሞ የማህበራዊ ትስስር አማራጮች ላይ በስፋት እንደዚሁ ማግኘት ይቻላል። ይህንን ካልን ከውጭ ወዳገኘናቸው መረጃዎች ነው የምናልፈው። ወደ ቻይና ይወስደናል። ቻይና ለዓለም ጤና ድርጅት በቀጣይ አምስት ዓመታት ውስጥ የሚከፈል 500 ሚሊዮን ዶላር ቃል ገብታለች። እንግዲህ የአሜሪካ ከዓለም አቀፉ የጤና ድርጅት ራሷን ማግለሏ ይታወቃል። ይህንን ካደረገች በኋላ ቻይና ይህንን ቃል ስትገባ ለዓለም አቀፉ የጤና ድርጅት ለጋሽ ሀገራት ከፍተኛውን ድርሻ የያዘችው ሀገር ቻይና እንድትሆን ያደርጋታል። ይህ ደግሞ በዓለም አቀፍ ላይ ተጽዕኖዋን የሚያጎላው እንደሆነም ነው ሲገለጽ የነበረው በጄኔቭ እየተካሄደ ባለው ስብሰባ ላይ ነው። እንግዲህ ቻይና ይህንን ድጋፍ በቀጣይ አምስት ዓመታት ውስጥ 500 ሚሊዮን ዶላር የሚሆን ድጋፍ ለ ዓለም ጤና ድርጅት ለማበርከት ቃል የገባችው እንግዲህ ከዚህ ጋር ተያይዞ ዓለም አቀፍ መገናኛ ብዙሀን በርካታ ሽፋን እየሰጡት ነው። ዘገባዎችም እየተሰሩ ነው። ዓለም አቀፉ የጤና ድርጅት በተለያዩ ዓለም ሀገራት ላይ ያሉ የሚመጡ የጤና ተጽዕኖዎችን በመጋፈት ከፍተኛ ጥረት እያደረገ የሚገኝ ተቋም እንደሆነ ይታወቃል እና አሜሪካ ድጋፏን ካቆመች በኋላ ለበርካታ ሀገራት እንደ ስጋት ሲገለጽ ነበር። ነገር ግን ትልቅ ተስፋ የሚያጭር ነው ቻይናን ደግሞ በአለም አቀፍ ደረጃ መድረኮች ላይ ያላትን ተጽዕኖም የሚያሰፋ እንደሆነ ነው ሲገለጽ የነበረው። ይህንን ካልን ወደ ቀጣዩ መረጃችን ነው የምናልፈው። ፕሬዚደንት ትራምፕና የደቡብ አፍሪካው ፕሬዚደንት ሲሪል ራማፎዛ በአሜሪካ ዋይት ሀውስ ውይይት ማድረጋቸው ይታወሳል። ፕሬዚዳንት ሲሪል ራማፎሳ በሁለቱ ሀገራት መካከል ያለው እየሻከረ የመጣውን ግንኙነት ለማደስ በማሰብ ነበር ወደ ዋይት ሀውስ ያቀኑት። ነገር ግን በዋይት ሀውስ የገጠማቸው ነገር በ የበርካቶች መነጋገሪያ ሆኖ ነበረ። ምክንያቱም በውይይት መካከል ፕሬዚዳንት ዶናልድ ትራምፕ አነጋጋሪነታቸው እንደቀጠለ ነው፣ ቴሌቪዥን አስከፍተዋል። በቴሌቪዥኑ ላይ ደግሞ በደቡብ አፍሪካ ተቃዋሚዎች እና የተለያዩ ግለሰቦች ዘር ተኮር የሆኑ የጥላቻ ንግግሮችን ሲያደርጉና በነጮች ላይ የዘር ማጥፋት ውንጀላም እንደዚሁ እንዳለ ነው። ፕሬዚዳንት ትራምፕ በተለያዩ ሰነዶችም እንደዚሁ ለማሳየት እየሞከሩ የነበረው ግን ደግሞ በአስገራሚ ሁኔታ ሌሎች የሚዲያዎችም እንደዚሁ የተነጋገሩበት የሳውዝ አፍሪካው ፕሬዚዳንት በተረጋጋ መልኩ ምላሽ ሲሰጡ እንደነበረ በሳውዝ አፍሪካ ያለው የጥላቻ ንግግር የሚሆን ወንጀሎች የሚከሰቱት በነጮች ላይ ብቻ ሳይሆን በሁሉም ሳውዝ አፍሪካውያን ላይ እንደሆነ ዘር ተኮርነቱ በዛ መልኩ መገለጽ እንደሌለበት እንደዚሁ ሲገልጹ ነበረ። ከዛ ባሻገር ግን መጨረሻ ላይ በስምነትና በመልካም ውይይት የተጠናቀቀ ውይይትም እንደነበረ ሲገለጽ ነበር። ይህን አስመልክቶ ውይይታቸውን አስመልክቶ በኢቢሲ ዶት ኢቲ በተባለው ዌብሳይታችን ላይ ተንተን ያለ አርቲክልም አለ። ተመልካቾችም እሱን ገብተው ማግኘትና ተጨማሪ መረጃዎችን ማግኘት እንደሚችሉ ለመግለጽ ወዳለው ቀጣዩ መረጃችን ወደ ሩሲያና ዩክሬን ጦርነት የሚወስደን ነው። በሁለቱ ሀገራት መካከል ያለው ጦርነት አሁንም እንደቀጠረ ነው። በትናንትናው ምሽት ደግሞ ሩሲያ በአንድ ሌሊት አንድ መቶ አምስት የዩክሬን ድሮኖችን መታ መጣሏን የተመለከተ መረጃ አውጥታለች። እንግዲህ እነዚህ ሰው አልባ ድሮኖች በአሁኑ ዘመን እየተደረጉ ባሉ ጦርነቶች ላይ ከፍተኛ አገልግሎት ሲሰጡ ይታያል። በሩሲያም በኩል በዩክሬንም በኩል እነዚህ ለድሮኖች ለጦርነት አገልግሎት እየዋሉ ነው። በሁለቱም ሀገራት መካከል ደግሞ እንደዚሁ በርካታ ድሮኖችን መጥተው ስለመጣላቸውም መረጃዎች ሲወጡ ነበር። ከፍተኛ ቁጥር ያለው ድሮን በአንድ ምሽት መታመጣሏን እንግዲህ ሩሲያ አስታውቃለች። አሁንም በሁለቱ ሀገራት መካከል ያለውን ጦርነት እንዲያከትምና ና የጦር የተኩስ አቁም ስምምነት እንዲደረግም ከፍተኛ ጥረት እየተደረገ ያለ ቢሆንም እስካሁን ድረስ ስኬታማ ሊሆን እንዳልቻለም የሚያመለክት ነው። ይህንንም የተመለከተ መረጃ እንደዚሁ በማህበራዊ ትስስር ገጾች ላይ በስፋት ሲነገር የነበረ ነው። የመጨረሻው መረጃችን በቴስላ ና በቢዋይዲ መካከል ያለው ፉክክር እንዲሁ የዓለም አቀፍ ትኩረትን የያዘ ሆኗል። ሁለቱ የኤሌክትሪክ መኪና አምራች ካምፓኒዎች የአሜሪካው ቴስላና፣ የቻይናው ቢዋይዲ ማለት ነው። ከፍተኛ የሆነ ውድድር ውስጥ ነው የሚገኙት በአውሮፓ ገበያ ላይ በያዝነው ወር በያዝነው ወር መጨረሻ ላይ በሽያጭ የቢዋይዲ ለመጀመሪያ ጊዜ ከቴስላ በላይ ቀዳሚነቱን እንደያዘ አስታውቋል። እንግዲህ የቻይና ምርት የሆነው ቢዋይዲ በርካሽነቱም እንደዚሁ ይታወቃል። ረከስ ባለ ዋጋ ገበያውን በስፋት እየተቆጣጠረ ነው የሚገኘው። የአሜሪካኑ ቴስላ ደግሞ የኤሌክትሪክ መኪና ጅማሮ ላይ ከፍተኛ ተጽዕኖ ከነበረውና ከፍተኛ ሽያጭም የነበረው ተቋም እንደሆነ ይታወቃልና ና በሁለቱ መካከል ባለው ፉክክር ውስጥ ቢዋይዲ ጎላ ብሎ እየወጣ እንዳለ የተመለከተ መረጃ ነው ሲወጣ የነበረው። እንግዲህ የቢዋይዲ መኪናን ማምረቻውን ከቻይና ባሻገር በአውሮፓ ሀገራት ውስጥ በማድረግ ተጨማሪ ቀረጥን ላለመክፈል የሚደረግ ጥረትም እንዳለ በቅርቡ በቱርክና ሌላም እንደዚሁ የአውሮፓ ሀገር ላይ የማምረቻውን በመክፈት ምርት ለመጀመር ከሁለት ሺህ በላይ ለሚሆኑ አውሮፓውያንም የስራ እድል በመፍጠር በአውሮፓ ገበያ ውስጥ የተሻለ ተቀባይነት ለማግኘት እየሰራ እንዳለም እንደዚሁ አስታውቋልና እንግዲህ የኤሌክትሪክ መኪና በዓለም አቀፍ ገበያ ላይ ሀገራችንንም ጨምሮ በከፍተኛ ደረጃ እየተስፋፋ የኤሌክትሪክ መኪና ፍላጎትም እየጨመረ እንዳለ በተለያዩ መረጃዎች ያመለክታሉ። ከዛ ውስጥ እንግዲህ የዓለምንም ትኩረት የሳበውና በተለያዩ ማህበራዊ ትስር ገጾች ላይ የወጣው የሁለቱ የመኪና አምራች ድርጅቶች ፉክክርም እንደዚሁ አነጋጋሪ ሆኖ ነበረ። እንግዲህ ለዛሬ ዶት ስትሪም ያስኳቸው መረጃዎች ይህን ይመስላሉ።